ዝም ብዬ ሳስበው እና የምጠላቸው ሰዎች አይሳካላቸውም እንደሆነ ነገር ከመሬት ተነስቶ ለመታወቅ ብሎ መጣና እኛ ኦሮሞዎች እኮ በአንደኛ ከዓለም አንደኛ ቆንጆ ነን እንደሲነ ዓለም ላይ እናቴ አስጫፋጫፋ መልኩሽ ወለጋ፣ ሌላ ሌላ ሎጋ ሎጋ የሚመስሉ ቺኮችን ተራራው ከጎጃ ከጎንደር አሉ አሉ የሚባሉትን አሸማቀቅን።

ላክልሁለት ወይ ወይ ተጫወቱበት ጢባ ጢባ እኔ የምልህ ኦሮሞ ኦሮሞ የት ሄዱ የእሱ ኦሮሞዎች እንደ አንድ ቀን መጣ እና እሱ ኦሮሞ የሆነው መቼ ነው ታውቂያለሽ ኦሮሞ የሆነበት ቀን ከመሬት ተነስቶ ምን ጠጥቶ የደንበጫ አድርጌ ጠጥቶ የስልጤ ጫጥቅ ሰክሮ የሆነ የሆነ የረሳው ኪኒን ይኑረው የሆነ ያለፈው መድኃኒት ይኑረው አላውቅም። የሆነ ሰዓት መጣና እኛ ኦሮሞዎች አይባልም ከዓለም አንደኛ እንደዚህ እንደዚህ እንደዚህ እንደዚህ ሲል እና ንግግሩን ወሰዱና ታውቃለሽ፣ እንግዲህ ነ ከዜድ ጋር እኮ ነው ዜድ የምትኖረው፣ አለች። ከዳልቻ ጋር ተጣሉ። ገባ ዳልቻ የዘሜ ትግራይ ነ ህዝብ ሲናገር፣ ኦፍኮርስ መለሰችለት። አይደለም እንዴ ሙሉ ሳይ ሳይ ሎጋ ሎጋ እጣታቸው ሎጋ ሎጋ። እናቴ ልጁ እንቅስማችንን ሰባብሮ አሰባብሮ አሰደበን። ያን ጥቂ ምሽበታል ባይ ለምን ካልሽ፣ አሰድቦናል፣ እንደ ኦሮሞ አሰድቦናል። ከመሬት ተነስቶ እኛ እንዲህ ይሁን አንፈልግም። ገባሽ? የበላይነትም አንፈልግም። እኛ እኩልነትን ነው የምንፈልገው ከሁሉም ጋር። ማንንም አንበልጥም። ማንንም የመብለቅ ፍላጎት የለንም። ከመሬት ተነስቶ ይሄ እስትንጃ ማያረግ ሰውዬ ሽንት ቤት ገብቶ ማይታጠብ ሰውዬ ቂጡን በጣቱ የሚጠርግ ሰውዬ መጥቶ ትናንትም አዋረደን። ተዋረድን ትናንትም

እሱ መጣልሽ እና ዩኒቨርስም ዩኒቨርስ መንበሳ ምናምን፣ ልጅቷ ባለ ትዳር ነበር። ልብ በይ የሆነ ጀለሴ ጓደኛዬ ነው እዚህ ትንሽ እንትን ውስጥ ሚሊተሪ ውስጥ የሚሰራ ሲያንቀለቅላት፣ ጌምም ትታ ቤትም ተከራይታ ጌም ጀምራለች። ከሸጋላነትም ጠፍታለች። ልጅቷ ገና ለገና አገኛለሁ ብላ ነው። አስቢ። ጨራሽ እሷ ሲሰጥ እንደውም ባሰባቸው ተራሮች፣ ኢነርጂያቸው ጨመረ ጨመረው የሆነ ቤንዚን ለሆነችው ልጅ ልጁ ላይ ማለት ነው። አላሁ አክበር ጭራሽ፣ በሸጋላ እንሸነፍ ሄዱበት። እነ ማን እነ ማን ቤት ታዩ። ለምን ተቀለሽ? እነዚህ ሰዎች ካልኩሌት ያደርጋል። አሁን ለምሳሌ ዘጋ እንደ ኑሩ ትልልቅ ትልልቅ ጊፍታሮች ቢኖሩ ያያሉ። ፍሻ ሲገጥሙ ሽምኳ አይተው ነው። አንድ ሻጋ ላይ ዞ መጥቶ ማሚ ማን ኦሮሞ እዚህ ላይ አይሰጥህም። ኤኬ ነበረ አንድ ደግሞ ሸገር ሚባል ነበረ። አዋርደው አዋርደው የኦሮሞ ጊፍተርን አዋርደው ከመንግስት ጋር አያይዘው ሌባ ነው ይሄ ያለው ይሄ ያለው ነው ብለው ኦሮሞ ኮ ጠፋ። ከዚህ ላይ ደንግጦ ኮ ጠፋ። ኤኬ ራሱን ታይዋለ። ከዛ በኋላ ቆቆይ እኔ እዣ የሄድኳት ለንበሳ እንደ አሳዘነኝ ልጁ እንደ ዛሬ እንደ ሰደቃ ነው ነበር ሌብል ሰላሳ አምስት ገባኩ ሰጠው ኖ ልሰብ እንጂ ልክ እንደዚህ ገብቼ አንበሳው ላይ ትሪፕል ልክ ስጠብቅ እንዲህ ነግቼ ልክ ሳይ ትሪፕሉ ከፍቷል ስል እዛ ሚሊዮን ነው፣ እዚህ ገና ነው። አላሁ አክበር ከቢራ ካንስለር እናቴ አንድ ወር አልቀመብሽን ብዬ ወደኋላ ተመልሼ ከእሱ ቤት ንቅል ብዬ ወጥቼ ወደ ተራሮች ቤት ቁጭ ብዬ ማየት ሳይኮሚቱን እልሃቸውን ብሶታቸውን ቁጣቸውን ምን ያልገለጹት ነገር ለምን መሰለህ ቆይ አይደለም እኮ መጫወቱ እኮ ችግር አልነበረው ለምን እንደሆነ ታውቃለህ በፌክ አካውንት ቡና ጠጡ የሚል ፌክ አካውንት አውጥተወለ አጥ ያጥረገር ገና ያን ያልቀረው እንዲሁም የኔንማ ሰርዛዋለች የኔን ደግሞ ሰረዘችው እኔ አልቀረውት? አማራ አይቀረው ኦሮሞ አይቀረው ትግሪ አይቀረው ወላይታ አይቀረው ስልጤ፣ ሁሉንም ነው የምትሳደሙ። ፌክ አካውንት ቡና ጠጡ የምትባለው እንዴ! ልክ ጌሙ ሶስት ቀን ሲቀር ማሚ፣ እንደው እግዚአብሔር፣ ኦሮሞን ይሳደባል ምን ነው? እኔ ኦሮሞ አደለም። ኦሮሞ ሰየ ነገርኩት። እኔ ኦሮሞ አደለም እኔ በውስጥ በኩል ይሰድበኛል፣ ሜሴጅ እየላከ በውስጥ በኩል። ከሁለት ወር በፊት ምናምን ትዝ ይልህ እንደሆነ ሳምሪ መጀመሪያ እንትን ያለች ከርጁ ጋር የተለያየች ጊዜ ስድብ ስድብ በውስጥ በኩል። ከዛ ከአስር ቀን ከያቀም በኋላ ራሱ እኔማ እሱ የምናውቀውን ነገር በዛ አካውንት አልጻፈልኝ በፌክ አካውንት ተመሳሳይ ተሳስቶ ማለት ነው። ይህንን ነገር የምናውቀው ና ግን ነገር ከኪያ ጋር ነው አይደለም። እናውቀው እንዴት እንደዚህ ሊጻፍ እንዲህ ዓይነት ነገር ይሄ ነገር ኪ ግን የእሱ አቅ እንደዚ ከዛ አካውንቱ ስገባ የሆነ አስቀያሚ አካውንት ነው። ሪካርዱ ይሄ ልጅ ነው እንዲህ በቃ፣ ክዋሉ ክው ክው ክው ክው በቃ ምን ልበል። ከዛ ግን ለሆነ ሰው ነገርኩኝ፣ ይሄ አካውንት የኪያ ነው እንዲ። ይሄ ለሌላ ሰው ነገር ራ አይደለም አለ ውስጤ ግን እንትን አላገኝ ምክንያቱም እኔ እናሱ ያወራነውን ነገር ነው በቡና ጠጡ የሚለው አካውንት የጻፈል እኔ እናሱ ያወራውን ማ ልክ እናት አሁን እናወራና በሱ ጽፈ የለም። ይኸው በቀደም ሶስት ቀን ነው አራት ቀን ሲቀር እንደ ጌታ ኢየሱስ አላዋረደውም። በዛ ላይፍ ገብቶ ላይፍ ገብቶ እሱ ብቻ አይደለም ሄዶ ሃቢባ ጋር ሄዶ በጣም ሙኝናት ሃቢባ ጋር ሎኬሽን እኮ መቀየር እናቴ እንኪ በሽተኛ የሚመስለውን ሰው ሎኬሽን ማሁን ኮንከር የሚባል ጭው ያለ እና ለአራት ለአምስት ለምትጫዎች የሆነ ህግ ወይ የሰው ካርታ ስታይ ምን ይባላል? ጤዝ ግባ ይባላል። ልጁን በሽተኛ የነበረውን ሰውዬ ዘገምተኛ አድርገውት እኔ ግን በግራ አይገባኝ። ጌም ለመጫወት ምንድን ነው ያነሳሳው? ልጅ እኮ አይደለም አይደለም። እንዴተራሮች እንደትላንት ሚል ከሆነ እኔ ስጋት ሆኑብኝ። እኔ ራሴ ስጋት ሆኑብኝ። ይህን ነገር በቀላል እያየሁት አይደለም። ባይዘ በነገራችን ላይ እሷ ምን ብዙ አላገኘችም። ምንድን ነው አንተ ደግሞ ብታካብደው፣ እናቴ አላይዶማዘ አልገፉማ። ቢገፉማ ታይ ነበር። ኖ ልጅቷ ልጅቷ በቃ የሆነ ጠፍታም ስለመጣች ምናምን ምናምን ነገር፣ ምን ጊፍተር እኮ አልሰጣትም። እኔ እንዳየኩ ጊፍተር አልሰጣትም። ምን አንድ ሚሊዮን እኳ ራሷ ምን የሚያገኘችው ነገር የለም። ምን አንድ ሚሊዮን ሞልታለች እንዴ ቤታ? ምን ጊፍተር እኮ አልሰጣትም። እሷ ነው ባለው ምን አንድ ሚሊዮን ርጉባቸን መኮ እኔም መቶ ሺ መስሎኝ ነበር ገብተዋል። በጣምዚ ምን ለነገሩ የሚደነቅም አይደለም። ምክንያቱም ይመስለኛል ፕሮብሌም የሆነባት አሁን አማራው የሆነ ሌላ እንትን ላይ ያለው እኛን የሚያነካካው ሁለተኛ ልጅቷ ጠፍታ ነበረ

ምንም አልሰጣትም። ጌፍትን ኖ የምንም ልዩነት ሳን ግማሽ እሱ አራት መቶ ሺህ ገብቷል። እሷ ከስምት መቶ ሺህም አላለፈችም። አንድ ሚሊየንም አልገባችም። ራሱ አትነፋርቁብን፣ በርዛ ምን ይነፋርቁብናል? ምንድን ነው የሰጣት? ማን ነው? አይቼዋለሁ የእሷን፣ የሰጣት ማን የሰጠቻት? ቤታየ ገኒም ደበለች መማር ምንጠቅሴ አን መጫወት ከተቻላችሁ ጌም አየን ኤርት በቃ ጫወተናል። በኤርትራ ዘግተናል። ምን ዋጋ ነው ሁለት ሚሊዮን ሆኖ መሸነፍ። አለ አለያንን የሚያክል የአማራ ልብስ ለብሳ ያንን የሚያክል እንትን አድርጋ ምንም። አይ እንደዚያ። አንተ ደግሞ እውነት አውራ ከመቼ ወደ እነ ውሸት ምናምን። አንተ የምታውቀው የዚህ ሰጧት ነው የእኔ ድምፅ

ሰው ሆኑ። መጀመሪያ በስነስርዓቱ አስቡ። እኔን አዋርደሽ አንቺ እርስ በርስ መቆላለፍ አብረን ነው የምንወርደው። አብረን እንወርዳታለን። ማን ተሰድቦ ወርዶ ማንም አይሰቀልም። ኦሞዶ ንግንግግንግበኦሮሞ ስም መታወ አሁን በኋላ ም የሚጫወቱ ሰዎች

ብዙ የሰሩ በተለያዩ ጌመሮችም አሉ። ለብዙም እኔ ግን ቡና ጠጦ ምን ሰርቶ ነው ከአሞራው ጋር እና ከዜድ ጋር ተጣላ፣ ብጥብጡን አመጣው። ነብስ ሊጠፋ፣ ስንት ነገር ሊፈጠር የነበረ ምንም ቢሆን፣ ያ ከዛ በኋላ ጌም አዘጋጀ። ሰማው ማን ነው? ጃሊ እልቲ የምትባል እባብ ጋር ቁጭ ብለው፣ ጃሊ እልቲ አንቺ የቀጠለው ጌም መቼ ነው ሲባል ገና ተጫዋች ካገኘው ይጫወታለሁ እያለች ነው። እሷም አሁን ልታባረደ ነው በመከራችን። እሷም እንግዲህ በቀጠሮ ገና ጂጂ ለምን የቀጠሮ ገና ማትጫወች ገባል አላህ መስክሬ ነው። ከዛ ከጉፋያ ከሴጋው ጋር ተጫዎቼ ተመካክረው በውስጥ በኩል ሙሉ ቅጁን እሰጥሃለሁ እየሄዱ ለኦሮሞ ሰዎች ጊፍት እንዳሰጧት ግፍት ለእህቴ ለቤተሰቤ ግፍት ለእህቶቼ ራሱ ሳያውቁ ቤተሰብ መሆኔ ሳያውቁ ለቤተሰብ ሄደው ጂጂ ስትጫወት ግፍት እንዳሰጧት አሉ። እነዚህ አህያዎች እነዚህ ኮተት ዘመዶች ማለት ነው። እኔ ጂጂ ኪያ በእናንተ ግፍት አይደለም የኖርኩትኝ ለእናንተ ምጠርፋለው ከት ኦኮቴ ለእኔ ነፍሳችሁን ብትሰጡ እራሱ አይታክታችሁም ነበር አይስወር እኔ ስትጀመር የኦሮሞን ህዝብ ተማምኜ አንድ ቀን እግዚአብሔር ይመስገን የሶሻል ሚዲያ ላይ ያለን ኦሮሞ እኔ ጂጂ ተማምኜ ኧረ እንተዋወቃለን እኮ። ዊ ኖ ት ጋይስ ከቀጣሁ ጌም በላይ ጌም ወደ አስራ ምናምን ሺህ ህዝብ የመጣበት ተራሮች ተመልካች ነው የነበሩት። አንዳንዶቹ አልጨክኑብኝ፣ እኔ ላይ እኮ ጨክኑ እየመጡና ያው፣ ጀግና አንድ ነገር ልንገርእ ያክብራሉ ትንሽ። ለምንድን ነው እሱ ጌም ያዘጋጀው ብዬ ስጠይቅ እኮ አልመለስክልኝም። ከአሞራው ጋና ከዜድ ጋር ተጫልቶ ስለተጣላ ነው ጌም ያጫው እንትን ያለው ወይስ ምን ሰርቶ ነው? በኦሮሞ ታሪክ ማለት ነው። ማን ነው ኪያ? ኪያማ መጥቶ ምን አለ? ለኦሮሞ ብዬ ተጋሩ ሰድቤያለሁ። ይህ ጅላጅል ለኦሮሞ ብዬ አማራ ስልቤ፣ ለኦሮሞ ብዬ ይኸው እንዳለ ብሄር ብሄረሰብ፣ ኦሮሞ በጣም እንዳለ በመልክ ይበልጣል። በምን ይበልጣል ስል ይኸው እኔ ላይ ዘምተውብኝ አማሮች፣ እኔ ላይ

የተለያዩ ብሔር ብሔረሰቦች የእነሱ ፖለቲካ ውስጥ ገብቶ ብሔር ብሔረሰብ ስለሚሰድቡ ተሳዳቢ ናቸው ብሎ ፖለቲካቸው ከሰመ። ልክ እንደ እነሱ ልታደርጉ ነው። እኛን ማሀይም መተ ብሔር ብሔረሰብ ሰድበ ጢዝ ልከተል ነው እ ዜሮ ልታስገባ ነው። እኔ ለኦሮሞ ብ ለኦሮሞ ብዬ የሚባል ነገር ለኦሮሞ ብለኮወንድ ያ ምናባ ለኦሮሞ ስትል ለራስ ስትል ራስ እንችለታገር

የታባክ አፈር ብላ እና ስለዚህ፣ ተራተራ እናውራ። ስለዚህ ምንድን ነው ለኦሮሞ ታስባለክ ሰርተህ ተለወጥ። ያ ለኦሮሞ ራስለፖለቲ አይመለከትም ማንን ብትሆን ማለት ነው። ሶሻል ሚዲያ ላይ ያለውን እኛለን በብልሃት ነው የምንይዘው፣ ቀስ ብለን ነው። እኛ አሁን ቤ- ቤተሰብን ማስወደድ ላይ ነን እንዴት ብሌቱን እንዴት እንደምንነካ እነቃለን። ትግባባል። ብሔር ብሔረሰብ አዋረዱን፣ እንጂ እነዚህ ኮተት አፈር ብሎ አፈር ያስበላችሁ። ይህ መጣር የሆነ ነገር ሰባቸው። እኛ እኛ ከአለም አንደኛ የተማረ እኛ አምሳ ዶክተር ስልሳ ዶክተር የተማረ ህዝብ ነን። ኦሮሞን ከኦሮሞ ይለያዩላል። እኔ ከ እንደዚህ ነኝ። ሌላ እኔ ኮሽ ነከሽ ዶክተር ነክ በጣም ብዙ ዶክተሮች ፕሮፌሰሮች አሉ። ከዛስ ከዛስ የተለየ ነገር አለ? ዘሴን ሴም ሽት ጉራ ብቻ ጉራ ብቻ። የተለወጠ ነገር አለ የለም? ምንም ነገር የለም። ዘሴን ሴም ትቀጠቀጣለ፣ ፖለቲካውንም እዛው ትቀጠቀጣለ። አንድ ነህ። አሁን ጂ አንድ ጥያቄ ልጠይቅሽ። አንቺ የሆነ ነገር ሰማ ሰምቼ ጠርጣ ውስጥ ገባው ከባድ ምስጠር እና የሆነ ቤት ቁጭ ብለን እያወራን ነበር። በጣም ልቤ ውስጥ የገባ ነው። እነዚህ ተራሮች አሉ ከባድ ናቸው አሉ ከጠሉሽም ከወደዱሽም ሽ ያደረጉልል ያደርጋሉ አሉ። በጣም ደነገጥኩ። ይህ ንግግር ምንድን ነው? ከጠሉሽም ከወደዱሽም ቢወዱሽም ቢጠሉሽም ሽ ያደረጋሉ። ችግር የለውም። ማለት በቃ የሳቀ ይቀርብሻል። ቢጠላሽ ቢወድሽ የሚስቃል ችግር የለበትም። እና ግን አይረሱም፣ አንረሳውም ማለት በጣም በቂ ነው። የነኩኝ ጠዋት ይህ ነገር አልኩና ወደኋላ ተመልሼ ዙሪያዬን ስቃኝ ጀለሶች፣ ጓደኞቼ በጣም መውራቸው በጣም የሚወዱ የምወዳቸው ምናምን አብዛኛው ተራራ ነው። ተጠራጥራ እና ግን አይደለም አይደለም አይደለም ማሜ ተራራ አማራ ስለሆኑ አይደለም። ይውል ሰው አማርኛ አውራ በሙሉ አማራ አይደለም። በነገራችን ገባው ግፍት ስለሰጡ ምናምን አይደለም። በስነ ስርዓቱ ሌላ ብሄሮች ናቸው። እውነት እንድንገርብን ቅልቅሎች ናቸው ከአማራና ከኦሮሞ። አሁን ሁለት ግፍታሮች ነው የማቃቸው እዚህ ላይ ለምታውቋቸው፣ ብሄራቸው ግን ሌላ ነው። ግን ሰው የሚመስለው ምንድን ነው? ልጆች ሰዎች ለአማራ ለአማራ ልጆች ሞርስ ጊፍት ስለሚሰጡ ሰው አማራ ይመስሏቸዋል። ነው አንደኛው። እንዲሁም ሲዳማ ነው አሁን ላይ የሚታወቀው ሰውዬ ማለት ነው። ሲዳማ ወደ ሲዳማ ደቡብ ነው። አሁን ይሄ እንደ አንድ የሆነ ሰውዬ አለ። ይሄ ማለት ነው የምታውቁት ሰውዬ ወደ ደቡብ ነው ዘጠኝ ልካል

አሁን በጣም ብዙ አማርኛዎች አሉ የቀሩ፣ ወላ ከምራይ ነው የምልሽ፣ እነሱ ብቻ የሚግባቡበት አይተች ከሆነ አጠር አድርጎ ተናግሮ ካለች ወይ ካለ፣ የሆነ ነገር አውርቷል እሱ፣ ተግባብተዋል በቃ በጣም የሆነ ከባድ ነገር። አሁን ሶሻል ሚዲያው ይኸውልህ፣ ሶሻል ሚዲያው በአማራ ልጆች አብላጫ እየተመራ ነው። በእኛ ጊዜ እኛ ነበር እና ሶሻል ሚዲያውን የምንመራው የነበረው። ከዶክተር እስከ ወዛደር ነበረ ከፍ አርጎ ይዞ አራት ኪሎ የገባው። ዛሬ ደግሞ በተራው ያ እኛ ዝም ብንልብ አውቀን ዝም ያለው። ለምን አውቀን ዝም ያለው የሚመጥንን ስላልሆነ። ግን የተበለጣቸው ይመስላቸዋል። የእኛ ዘመዶች ኦሮሞች ማለት ነው። ሶሻል ሚዲያው በእርግጥ ከእናንተ አቅም ስታስተያዩ ተበልጣቸዋል። በኩት በኩት እኛ ግን ንግስትና ንግስታችንን ይዘን ቁጭ ብለናል። ቀን የምንጠብቀው የቀን ጉዳይ ነው፣ እየጠበቅን የተነሳለት ግን፣ ሁለታቹ ትርክ ምርክ፣ ከሁለት ከአማራም ከኦሮሞም ያለውን ትርክ ምርክ በሙሉ ደምሰስ አድርገን እኛ ቁጭ እንላለን። ለዛ ግን ዝም ብለን ያቸዋል፣ ለቀንላቸዋል። የምታልፉ ከሆነ ታልፋላችሁ። በተለይ በዚህ በኦሮሞ ቤት ያለ እማታልፊ ከሆነ ግን ትዝብት ነው። ሪካርድ ነው። ሪካርድ ነው። ሪካርድ ነው። ሪካርድ ነው። የመጣለት ግን እናጠፋችኋል። የመጣነት እዚህ ቲክቶክ ላይ ከቲክቶክ ምድር ጸፈት ነው የምናረጋችሁ። ምክንያቱም መሀይብ አንፈልግም፣ ዳም አንፈልግም፣ የጭንቅላት ዳ አንፈልግም። ያ እኔ ሆነ ከ ነጠዋቸው አሁን እነዚህ እንድትበለጡ ያደረኳቸው ማይ ወርክ ጂጂ ምንድን ነው? እኔም ቅሜ ያለው ሚዲያ ላይ ያሉ ዘልዛላዎች ይጠረጋሉ። በተለይ ከእኛ ቤት ያሉ ይጠረጋሉ። እንከፉና ብታወሩ አታምረ። ሁሉ ጊዜ ሰው ማማት፣ ሁሉ ጊዜ ስለካት፣ ሁሉ ጊዜ ሰውን መቦጨቅ፣ መቦጨቅ፣ መቦጨቅ። ሶሻል ሚዲያ ይንን አይፈልግም ስለ ፖለቲክስ ታወሪያለሽ። ስለ ፖለቲክስ ማወቅ ትፈልጊያለሽ። በፖለቲካው ህዝብሽን ከፍ ማድረግ፣ ህዝብሽን ችግር ማውራት ትችያለሽ። አቋም ይኖርሽ። ምድረ መድሃኒት ዋጭ በሙሉ ገርዳሜ፣ ቆረቆንዳ ጠንቋይ በሙሉ ማለት ነው። ምን ነው ተናገረው? ምን ጻፍ ላይ ነሽ? ከነገር እያወራሽ ነው እኔ ከዚህ በላይ እየተለጠለጥክ እየተሸነፍክ ግን ብትጫወት ትሸንፋለህ፣ ብታወራ የሚያደምጥ ይሄ የለም። በዛኛው በኩል ተሰብስበው አንተን ድፍቅ እያለ አንተና ዘመዶችን ወስደው ሶሻ ያ ድፍቅ ደፍቅ ደፍቅ እነሱ በስንትና በስንት ሺ ብር ሲታዩ እንደነ እንቁርቴ በስንትና ስንት ሺ ሰው ሲያቸው እንደነ እንቁርቴ ያለው እንዲላል እሱ

መስዋዕትነት ከፍለን ከፍ ያደረግነውን የኦሮሞን ባንዲራ ያ ዛሬ ዝቅ አድርገሽ ስትቃዝኒ ነው የምትታዩ። መሳቂያ ማፈሪያ፣ ማፈሪያ ነው። ይሹ ትመጣለህ፣ ትለጠለጣለህ፣ ትሄዳለህ፣ ትመጣለህ። ብታወራ አታምር። ጴንጤነቱንም ትተህ ብትዘፍን አታምር። ጴንጤ ብትሆንም አታምር። ኦርቶዶክስ ጊዜ በታችነት የሚሰማቸው ደንቆሮች። ስት ኔ ካንቺ ጋር አደለው። አም ሶሪ። በእኔ ጊዜማ ማ የበላይ አድርጌሻ የበላይ ያ ሲኤንኤን ላይ በሙሉ እንድትታይ እያደረጉሽ ማይ ኔም ኢዝ ጂጂ ኪያ። ያ እንዳንቺ ያለው ደንቆሮ ሻሽ አስረሽ ቂቅሽን ላይ ፓንት ሳታረጊ ተመጪና ዚ አፍሽን ስትጋፍጭ በአንቺ የተነሳ ሁሉም ይሰደባል። ምክንያቱም ሰድበሽ ለሰዳቢ ስታሰጭን እኛ ደግሞ ጥለን እናሳይሻለን። እና ሾፍብሻል። ከዚያ ላይ ምንድን ነው ኦሮሞ የሚሰደበው ያለሽ? መጀመሪያ ሰጉ ለሰዳድ ሰጡ ማን ነው? ከወያኔ ጥይት ያወጣትሽ ጅጅኪ ያትባል ነበር። ሰድበሽ ለሰዳድ ሰጠሽን ያዋረርሽን መጀመሪያ ኦሮሞ ትባያለሽ። ይህም ደግሞ ዘላለም አለመሸት ስነዱ ሽመዋሉ ቋቅ እስከሚልሽ ድረስ ቻ እንደዛ ነው። እርስ በርስ ተያይዞ ገደል መግባት እንችላለን። ተያይዘን እንገባለን ገደል ነገሩ። ማናት ዓለም ሶሻል ሚዲያ ላይ ያለው ኦሮሞ፣ ስለነሱ ነው የማወራው። እኛማ እጃቸውን ይዘን አራት ኪሎ አስገብተናችኋል። በደም ደም ተከፍሎላችሁ ድምፅ ሆነ ናችሁ ከብራችን ብራችንን አውጥተን እዚህ ጋር አድርሷቸዋል።